ይሄ በዚህ የሚበቃ አይደለም ብዬ የማስበው፣ እያደረጉት ያሉት ነገር ትናንትና፣ ህጊ ኢሳምን ሳናገረው ስለገፋኝ አይ በቃ ብዬ ወደኋላ ልመለሱ፣ ልቤች ደምም ይህም አይደለም ፍቅር እሳትነት ከፍላሉ፣ እስከ ጥግ ድረስ ይሄዳሉ። ለኢሳም ይድረስልኝ፣ ይሄ ቪዲዮ፣ ይሄ መልእክት ለኢሳም እንዲደርስልኝ የምፈልገው ስህተትህን አምነህ ሶሪ ብቻ እንድትላት ነው። ሶሪ እንድትላት ነው። ቀልቧን ሰብረሃታል። ስለዚህ ሶሪ በላት በቃ ነው የሚፈልገው። ይሄን ኢሳም ግን በዚህ ልክ ጢባር ምንድነው? የኢሳም ጢባር በጣም በዛ። ፈኪያን በጣም አሸማቆ ነው የመለሳት። ስለዚህ ይቅርታ መጠየቅ አለበት። አሰላሙ አለይኩም ወራህመቱላሂ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ ዛሬም በሌላ ቪዲዮ ተመልሻለሁ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለው በያላችሁበት የዓለም ዳርቻ ፈጣሪ ሰላማችሁን እያብዛልኝ ከክፉ ነገር ይጠብቃችሁ። ላለሁ ሰሞኑን እንግዲህ ቻናሌ ቀዝቀዝ ቀዝቀዝ እያለ ነው፣ ጥሩ ነበረ እና ውዶቼ አበረታቱኝ። ስደተኛ እህታችሁ ነኝ እና አበረታቱኝ ማለት እወዳለሁ በቅንነት እና ፋሚሊዎች እንግዲህ ሰሞኑን ቀውጤ ያፈላው የፈኪ ቪዲዮ ነው። ፈኪ ኢሳምን መለመኗ፣ ኢሳምን እንደምታፈቅረው መናገሯ ብዙዎችን ኢሳምንም ያደነቋሉ፣ ፈኪንም ያደነቋሉ፣ የተሳደቡም አሉ ማለት ነው። ያው መቼስ እዚህ ሚዲያ ላይ ሲወጣ ሁሉም ሰው ያደንቀኛል፣ ሁሉም ሰው ይወደኛል ብሎም አይደለም ብዙ አይነት አስተሳሰብ ያለን ሰዎች ስለሆንን ማለት ነው። እና ውድ ቤተሰቦቼ እኔ ገረመኝ ያህሙ ነው አህሙ ፈኪን ኢሳም ፈኪን ይቅርታ መጠየቅ አለበት ብሎ ሽንጡን ገትሮ እየተከራከረላት ይገኛል። እንዲህ ነው አፍቃሪ አፍቃሪ ከሆነ አይቀር ማለት ነው። ሁለቱም እሱ እሷን አፍቅሯል፣ እሷ ደግሞ ሌላ ሰው አፍቅራ ያው በአንድ መቆማቸዋለሁሽ ማለቱ በጣም ደስ ብሎኛል። ነገር ግን ውድ ቤተሰቦቼ እኔ ፈኪንም ጥፋተኛ ነው ለማለት ይከብደኛል። ኢሳምንም ጥፋተኛ ነው ለማለት ይከብደኛል። ጋይስ ትላንት እንዳየ ነው እንግዲህ ኢሳም ለፈኪ የመለሰበት መንገድ መልስ የሰጠበት መንገድ ትንሽ ብዙዎችን በቃ የሆነ ትንሽ ቀብረር ማለቱ የሆነ ኤባራም ነው ምናምን የሚሉም አሉ፣ ልክ ነውም፣ ጀግና ጎበዝ፣ ኤክሩባል የሚሉም አሉ ማለት ነው። እኔ ባንዶ ግን ሳይሆን ማለት ነው፣ ፋሚሊዎች ባንዶ ግን ሳይሆን ትክክል ነው አልኩኝ። እንዴት ካላችሁኝ፣ ከምን አንግል ካላችሁ ሙምኪን ፈኪ እንደዚህ አይነት በቃ ቦታ ሳይሰጥ ሲያናግራት ምናልባት እኔ ስለማልሆናት በቃ እኔ ስለማልሆናት እንዲቆርጥላት ብሎ እንዲቆርጥላት ለማድረግ ፈልጎ ነው የሚል ሀሳብ በሚል ሀሳብ ነው ልክ ነው ያልኩት፣ ማለት ነው። እንደገና ደግሞ በሌላ በኩል ሳየው ደግሞ ፍቅር ፈልገ ነው አስበንበት የሚመጣ ነገር አይደለም። እውነት ለመናገር እኔ የትላንትና የፈኪን ቪዲዮ ሳይ ማለት ነው፣ ፈጣሪ ሆይ በማይሆን ቦታ ላይ በቃ ልብን እንዳታንጠለጠልብኝ ነው ያልኩት። ወላሂ መልሱ በጣም ነበረ። ኢሳ የሚያሸማቀቀው አይታችሁታል በቀ እየቀለደ ምናምን ያው ቀልደኛ ነው ተጫዋች ነው ምናምን ብሎ አልጓደኛውም በጣም የሆነ በአላደለ ወላ ቪዲዮን ሳየው እየተሸማቀኩ እኔ እዛ ቦታ ላይ ያለሁት እኔ ድረስ በጣም እየተሸማቀኩ ን ያየሁት፣ እና በቃ ፈጣሪ ሆይ ማይሆን ቦታ ላይ ልቤን በቃ እንዳታሳርፍብኝ አያደርስብኝ ያስበላል ለመናገር እና ይመስለኛል ያው ካአሁን በፊትም አይተዋወቁም እና በቃ እሱም በሌላ ሰው ልቡ የተያዘ ሰው ነው፣ እሷም እሱን ትላለች። እና ያው የተናገረበት መንገድ የሆነ በቃ ችላ ብሎ ምናምን ስሬስ ሆኖ የመለሰበት መንገድ ትንሽ ረገብ ብሎ አይኔ ምናምናል ምናምን አልሆንሽም እንደዚህ ምናምን ቢላት የሚሉትንም ሳይ ልክ ነው እላለሁ ማለት ነው። ውድ ቤተሰቦች ብቻ ለመፍረድ በጣም ይከብዳል፣ ነገር ግን ትላንትና እንደዛ ፈኪ እጇ አላባላ እስከሚሆን ድረስ በጣም ተጨናንቃ ነበር፣ ተቁነጠነጥ ነበር ምናምን፣ በጣም ግራ ግራ ተጋብታ ነበር። ጋይስ፣ እኔ በቃ እኔ በጣም ነው የተሸማቀኩት ወላሂ፣ በጣም ነው የተሸማቀኩት። እዛ መካከል ላይ ያለው ልጅ አይታችኋል፣ እንዴት እንደሚሆን በቃ ወይ ሽማግሌ ላኪ፣ እንግዲህ፣ ወይ ሽማግሌ ላኪ የወንድ ጥረት አለ መሰለኝ ምናምን ሲል መካከል ላይ ያለው ልጅ በጣም ነበር የሚሸማቀቀው። እሷ መልክ አለው ስትል ማለት ነው። እና በቃ ሴትነትሽን አክብሪ፣ ሴትነትሽን አክብሪ፣ ያገኘሽውን ሰው አታፍቅሪ ምክሮችም የሰጣት አስተማሪ ምክሮችም አሉ። እውነት ለመናገር እየተሸማቀቅኩ ነው አልኳቸው ያየሁት። እና ፈኪ እንዳልኳችሁ ፍቅር ፈልገ ነው አስበንበት የሚመጣ ነገር ስላልሆነ አላህ በማናገኘው ነገር ላይ በቃ በማይሆነን ነገር ላይ ልባችንን እንዳያንጠለጥልብን ነው ምለው። ይህን ነው ምለው። ፈኪም የሚሆንሽን ይስጥሽ ነው ምለው። ነገር ግን አሁን የፈኪ ጥፋት ምንድን ነው? እንደዚህ አይነት ነገር ሚዲያ ላይ መውጣቱ ጥሩ አይደለም። ምንም ፍቅር ቢሆን ማለት ነው። ሚዲያ ላይ ስለወጣ ሁሉም ዘንድ ደረሰ፣ ሁሉም አየው፣ ሁሉም የየራሱን ሀሳብ አስተያየት ይሰጣል። የሚያሸማቅቅ ኮሜንት የሚሰጣለ፣ የሚያሸማቅቅ ኮሜንት የሚሰጣለ፣ ጥሩም ሀሳብ ይሰጣለ። እና ሁሉም ሰው ሲያየው ሁሉም የየራሱን ሀሳብ ሲሰነዝር ስሜቷ ትንሽ ይጎዳል ብዬ አስባለሁ። ግን ያው ዛሬም ቪዲዮ ለቃለች ምንም አልሆንም እንድጠነክር ነው ምናምን ብላለች። ግን ከባድ ነው ጋይስ፣ ያው እንደምትለው አይሆንም ይከብዳል። እና እናንተ ጥፋት ማን ላይ ነው ያያችሁት? ኢሳም ላይ ነው ጥፋት ያያችሁት ወይስ ፈኪ ላይ? ኮሜንቶች እያነበብኩ ነበር እውነት ለመናገር ቲክቶክም ላይ ዩቱብም ላይ ከቪዲዮአቸው ስርም ኢሳም አላጠፋም ኢሳም አላጠፋም በቃ የሚል ማይቻለሁ። እና እና ውድ ቤተሰቦቼ በቃ በውስጥ ቢሆን እንደዚህ አይነት ፕራይቬሲ ነገር በውስጥ ቢሆን ምን ችግር አለው ነው የምለው እኔ፣ ወላሂ ይሄን ነው የምለው በቃ እኛ ተመልካች ኦዲዬንስ ስላየው እንዲለምን ነው እንዲያሳምንላት ነው። ማንኛውም አፍቃሪ እዚህ ሚዲያ ላይ መጥቶ እንትን ናፍቅሬዋለ ና ፍቅሬ፣ ልገልጽለት ልሄድ ነው ምናምን በዚህ በክብር የመጣ ጥቅም ይቅር ውስጥ ላይ ተናገሩ። ይሄ ፕራይቬሲ የሆነ ነገር በቃ ውስጥ ላይ ተነጋግሩ። የሚሆን ከሆነ ሆነ፣ ማይሆን ከሆነ በቃ በዛው ቢያልቅ ምን ችግር አለው ነው። አሁን ይቺ ልጅ እንደዛ ከመሆን ወላሂ፣ እንደዛ ከመሆን ምንም ፍቅር ቢሆን በጣም ይከብዳል። ወላ እኔ እኮ አፍቅርሃለሁ እኔ እኮ ወድጃ አለው እኔ እኮ በቃ የመጀመሪያ ፍቅሬ ነህ ምናምን ብሎ ወንድ ልጅ በዛ ልክ እንዲህ ፍጥጥ ብሎ መለመን በጣም ነው ይከፍደው፣ በጣም ነው ይከብደው። እኔ በራሴ ሳይሆን ያላድርገው፣ አላህ ወይ አደራህን ምለው ነገር ወላይ ጦር እንዳትናገሩ ጋይስ፣ በማይሆን ቦታ ላይ ልባችሁ ተንጠልጥሎ። በቃ እኔ በቃ አሁንማ ፈራው። በቃ በዚህ ልክ በቃ በዚህ ልክ ራስን ዝቅ አርጎ እንደዛ አይነት ነገር እንደዛ አይነት ፊትን ለመቋቋም መሞከር ይሄማ በቃ ከባድ ነገር ነው። የምሬ ነው የምላችሁ። ና እኔ እንደዚህ ፍቅር እንደዚህ አድርጎኛ ያቃ ወይኔ በላቸው ወይኔ በላቸው አለ። እውነቴን ነው። እኔ እንጃ አልሞሄም ፈክዬ አይዞሽ፣ ጠንካራ ሁኚ፣ አትለማመጪ። ወንድ ልጅ ሲለምኑት አይወድም። ሲቀጥል ደግሞ እሱ አሁን አንቺ አፍቅረሽ ከሆነ ያኔ እረዳዋለሁ። እሱም ሌላ ሰው ስላፈቀረ ነው እረዳዋለሁ ብላለች እና ራስሽን እንዳት ጎጂ በቃ ራስሽን አክብሪ የሚፈልግሽን ተከታይ። በተለይ ሴት ልጅ የሚወዳትን ብትከተል ነው የበለጠ የተሻለ ህይወት የምትኖረው፣ የተሻለ ደስተኛ የሆና የምትኖረው የሚወዳትን ብታገባ ነው። ወላይ የሚወዳትን በቃ የምትወደውን ከምትከተል ይልቅ የሚወዳት ጋር ብትቀር መልካም ነው። አህሙ ደግሞ ያው ዛሬ ምን እያለ እንደነበር አይታችኋል። ያው እንደሚወዳት ነው የሚናገረው እና ብቻ ከባድ ነው ጋይስ፣ በጣም ከባድ ነው። እኔ በትላንትናው ቪዲዮ በጣም ተሸማቅቄ ተሸማቅቄ ነው ቪዲዮን ያየሁትና ጎበዝ ነሽነት እንዴ እኔ እኮ በቃ ሶስት አመት ሆነኝ ለመናገር ደፍሬ ልምዷለሽ ወይ እስከምትባል ድረስ ማለት ነው። ልምዷለሽ ወይ እንደዚህ በቃ የማፍቀሩ የመጠየቁ ማለት ነው እና እኔ ሶስት ዓመት አለፈኝ መናገር አቅቶኝ አፍቅር ያለሁ ማለት አቅቶኝ ነው እንጂ የሶስት ልጆች አባት ነበርኩኝ እና እኔ ወንዱ ያፈርኩኝ አንቺ እንዴት በቃ ደፋር ነሽ እያለ ነበር ማለት ነው። እና ወደ ቤተሰቦቼ በጣም ከባድ ነበር። ወላሂ በጣም ከባድ ነበር። እቃ ራሴን በቦታዋ ላይ አድርጌ ነበር ቪዲዮን ስመለከተው የነበረው። በጣም ከባድ ነው እና እውነቱም ጎበዝነሽ ነሽ ያለው ኢሳም ጎበዝ እውነት እንደዚያም እንደኔ እንደ እንደተሰማኝ አይነት ስሜት የሆነ ፍርሃት፣ እፍረት ምናምን በቃ ያ ነገር እሱ ጋር ስላለ ነው ብዬ ነው የማስበው። እንደዚ የተናገረው ጎበዝ ነሽ እውነት ምናምን ያለበት ነገር ውስጡ ላይ እሱ ምን ያክል እፍረት እንዳለ፣ ፍርሃት እንዳለ ከሚናገረውም በላይ ትረዳላችሁ። እና ውድ ቤተሰቦቼ አልሙሄም ፈኪም አፍቃሪ ናት። ሙሉ ለሙሉ ጥፋተኛ ናት ማለት አልችልም። ኢሳምም ወደ ሌላ ሰው ሌላ ሰው ጋር ያለ ነው ልቡ፣ ሌላ ሰው ጋር ነው። በሱ መፍረድ አይቻልም። ምናልባት ለፈኪ የመለሰላት መልስ እሷን እንድትቆርጥና በቃ የማይሆነኝ ነገር ነው ብላ ህይወቷን ሌላ ህይወቷን እንድትጀምር ያደርጋታል የሚል አረዳድም አለኝ ሱ ስሬስ ሆኖ መናገር ፊታ አለመስጠቱ አሞም በቃ ይቅርታ መጠየቅ ያለብህ አፈቀረች እንጂ ምናደረገች፣ በ ለምን በስርአት አክብርሀ ላናገር ካትም እያለ ለሷ ጠበቃ ቆመ ነበር። አልሙሄም እናንተ ማ ላይ ነው ያያችሁት ጥፋት? ኢሳማ ጥፍቷል ትላላችሁ ፈኪናት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ መልካሙን ነገር ይምረጥላቸው። ፈኪም የሚሆንሽን፣ የሚወድሽን ከሚወድሽ ጋር አላህ ያጣምርሽ ነው ምለው ኢሳምም እንደዛው እና ወደ ቤተሰቦቼ ዛሬ የተሰማኝ ስሜት ይሄን ለማለት ነው የመጣሁትኝ ላይክ ማድረግ አትርሱ በሌላ ቪዲዮ እስከምንገናኝ ድረስ በእያላችሁ በሰላም ሁኑልኝ እወዳችኋለሁ ቻው